ዱባይ ሳውዲ አረብ ሀገር ያላችሁ እህቶቼ እናንተ ዛሬ ላይ ካልተጠነቀቃችሁ የዚች እህታችን እጣ ፋንታ እናንተ ላይ ይደርሳል በእርግጠኝነት አስረግጬ ነው የምነግራችሁ። ዱቄታን ሁላ ማለት ነው። ቀጥታ ወደ ቪዲዮ ስለምገባ እናንተ ላይክ እና ሼር፣ ሰብስክራይብ ማድረግ እንዳደርሱ ለብዙ እህቶቻችሁ አድርሱ ማለት ነው። እዚች ልጅ ላይ የሆነው ነገር እያንዳንድ ልጅ ዛሬ ከእሷ ህይወት ካልተማራችሁ ነገ ትቀምሱታላችሁ ማለት ነው። አስራ ሶስት አመት ሙሉ ለባሏ ነው ገንዘብ የምትልከው ማለት ነው ኦኬ። እሱ መሬት ገዛውልሽ መኪና ገዛውልሽ እያለ በሞራን እያጦዛ አስራ ሶስት አመት ሙሉ የሰራችበት ገንዘብ ኢትዮጵያ ስትሄድ እንኳን መኪና ቤት፣ አንድ ብር የላትም። አንድ ብር ማለት ነው ኦኬ። ሰውየው የራሱ ትዳር ይዞ የራሱ ልጅ ወልዷል። በ13 ዓመት ውስጥ ሶስት ልጅ ወልዷል። ቤቱም መኪናውም የእሱ አይደለም፣ የሌላ ሴት ነው። መረጃም ማስረጃም የላትም። ብዙ ጊዜ ገንዘብ ስትልኩ ሪሲት አስቀምጡ፣ ሪሲት አስቀምጡ ምላችሁ ለዚህ ነው ኦኬ። ሪሲት ቢኖራት በዛ ሰውዬ የገባ የገባበት ያስገባችበት ሪሲት ቢኖራት እች ልጅ ዛሬ ላይ ፍቅሯን ብታጣም ገንዘቧን አታጣም ነበረ። ቢያንስ የአስራ ሶስት ዓመት ሙሉውን ብር ተዉትና ትንሽ እንኳን የሶስት ዓመት የሁለት ዓመት ገንዘብ ያለው መኪናው፣ ብሩም፣ መሬቱም፣ ቦታውም፣ ቤቱም የሚኖርበት ቤትም ተሽጦ ይከፍላት ነበረ። ገብታችሁ ዛሬ ላይ ግን ፍቅሯም ገንዘቧም አጥታለች ልጅቷ ማለት ነው። ከቤተሰቦቿም አልሆነችም። ቤተሰቦቿ ሲነግሯት ነበረ። ቤተሰቦቿ ተይ፣ እሱ ከሌላ ሴት ጋር ነው እሱ አግብተዋል እሱ ወልደዋል ሲሏት፣ እሷ አልሰማችም። በፍቅሬ መሀል አትግቡብኝ ብላ። ለምን በፊት እነሱ ጋር ስትልክ ነበረ እነሱ ማጥፈተውባት ተናዳ ነው ረዴ እሱን አግብታ እሱን አምና በሱ እልክ አለው እሱ ባሌ ነው ብላ ተመልሳ አይመጣችው ማለት ነው። ቤተሰቦቿን አላመነችም ከዛ በኋላ ማለት ነው። ኦኬ እና ይህን ስህተት አትስሩ። ለምሳሌ እሷ ኮንትራት ቤት ነበረች። ኮንትራት ቤት ነው 13 ዓመት የኖረችው። እኔ ኮንትራት ቤት ለ13 ዓመት አልቀመጥም ነበር እሷን ብሆን ማለት። ምክንያቱም በየሁለት ዓመቱ እየገባው እያሳደሱ። አንደኛ ስትሄዱ ኮንትራት ቤት ለሁለት ዓመት ጨርሳችሁ፣ ቫኬሽን ሰዎቹ ከፈለጓቸው ቫኬሽን ሄዳችሁ ስትመለሱ ብዙ ጥቅም ነው የምታገኙት። ነአ ብዙ አይነት ጥቅም ነው የምታገኙ። ምንድን ነው ጥቅሙ? አንደኛው ጥቅም ሰዎቹ መሄጃ እንዳላችሁ አገር እንዳላችሁ ይገባቸዋል። እናንተ ላይ አይቀፋደዱባችሁም፣ አይኮሩባችሁም። ደሞዛችሁንም ይጨመራል በየአመቱ ሁለት ሁለት መቶ ሪያል እያስጨመራችሁ ወይም ድራም እያስጨመራችሁ ዘና ፈታ እያላችሁ አገር ቤት ገብታችሁ ያላችሁን ነገር እያያችሁ በሞራል በእርግጠኝነት በራሳችሁ አካውንትም ብር ካለ አካውንታችሁ ላይም ያለውን ገንዘብ የሆነ ነገር እየገዛችሁ ትመጣላችሁ ማለት ነው። አያችሁ። እሷ ግን ሞኝነቷ አጨልሏት በክንፏ በሌላት ክንፍ በክንፏ አስኪዶ ምንም አይነት ህይወት ውስጥ እንዳልገባ እየማለላት ሁሉም ነገር መኪናውን ቤቱን፣ አዎ ቤቱንና መኪናውን እኮ የእውነት አለው፣ ግን መረጃ ማስረጃ የለም። የሰጠችውን ብር መረጃ ማስረጃ የላትም። እንዴት አባቷ ዛሬ ላይ እሱን መክሰስ አትችልም። ገባችሁ? እና እኔ ይህንን ስህተት በጭራሽ አትስሩ። ኮንትራት ቤት ከሆናችሁ እየገባችሁ የሁለት ዓመቱን ደሞዛችሁን አካውንታችሁ ላይ እያስገባችሁ፣ ከዛ በኋላ ደግሞ የሆነ ነገር እየገዛችሁ እዛው እረፍት አድርጋችሁ አንድ ዓመት ሁለት ዓመት ኑሮ ሁኔታ የኑሮ የአየሩን ሁኔታ እያያችሁ ፏ እያላችሁ ተመልሳችሁ ወደ ስራችሁ ትገባላችሁ ማለት ነው። ግን አንድን ባለጌ ወራዳ አምናችሁ ምንም ቢወድሽ ወንድ ልጅ ወንድ ልጅ ነው። ወንድ ልጅ ባዳ ነው፣ ወላይነትን ነው ምላችሁ። ወንድ ልጅ ባለፈውን ቪዲዮ ላይ ነገራችኋለሁ። ወንድ ልጅ ከአይን የራቀ ከልቡ ይርቃል። ገባችሁ። እኛንን እንጂ እነሱ ትንሽ ስትርቋቸው ትንሽ ደግሞ ስፔሻሊ እናንተ ብር ስትልኩላቸው የፈለጉትን እየበሉ የፈለጉትን እየጠጡ ሌላ ሴት ነው የሚፈነጭበት። እያልኩች ነው ገንዘብሽ ማለት ነው። ገንዘብ እኮ ለሁለት አመት ገንዘብ ላይ እዚ ባላችሁበት አረብ ሀገር ላይ ኪሳችሁ ላይ ብታስቀምጡት ራሱ የሚከብድ ነገር አይደለም። ኦኬ በአንዳንድ ሺህ ብር እንኳን ብትሰሩ ሀያ ሁለት ሺ ብር ነው የምትሰሩት በሁለት ዓመት ውስጥ ማለት ነው። ያ ብር ሰው ከትንሽዬ ቦርሳ የሚበልጥ ወይም ሸክም የሚሆን ነገር የለም ገባችሁ። ሌላው ቢቀር ደግሞ የጋራ አካውንት ኮንትራት የምትመጡ እህቶቼ የጋራ አካውንት ወይም በእህታችሁ ወይም በእናታችሁ የጋራ አካውንት ከፍታችሁ ነው የጋራ ስላችሁ። አሁን ለምሳሌ እናታችሁ ማውጣት አትችልም፣ ግን የእናንተ ገንዘብ መግባት አለመግባቱ ቼክ አድርጋ ለእናንተ መናገር ትችላለች። አያችሁ ከዛ የሆነ ጊዜ ኮንትራት ቤት ካላችሁ ኮንትራታችሁም ስትጨርሱ ገብታችሁ ያለን ብር አውጥታችሁ የሆነ ነገር በስማችሁ ህጋዊ ነገር ገዝታችሁ ተመልሳችሁ መምጣት ትችላላችሁ ማለት ነው። ባልሽ ነኝ እኔ ብር ካላክሽልኝ ባልሽ አደለውም ካልሽ፣ በአናቶ ተተክሎ ፎቶ ይነሳ። ሲጀመር ይሄ ሰውዬ አይወድሽም፣ ለጥቅሙ ነው እንጂ ማለት ነው። አስራ ሶስት አመት ሙሉ አንቺን ገበሬ ነው እንጂ ገበሬ ነሽ እንጂ ለሱ ሚስት አደለሽም። ሰራተኛ ነሽ፣ ትራክተር ነሽ፣ በሬ ነሽ እንጂ ሚስት አደለሽም። ይህንን ማወቅ አለብሽ፣ ሁልሽም ማለት ነው። ባል ብቻ አይደለም፣ ባል ብቻ ሳይሆን ቤተሰብም ያጠፋል። ጥንቃቄ አድርጎ ወላይ የቤተሰብ የሚሰጡት ገንዘብና የራሳችሁን ብታስቀምጡ ገንዘብ ለይታችሁ ማወቅ አለባችሁ። ከመቶ ዘጠና ዘጠኝ ፐርሰንቱ ለራሳችሁ ነው መቀመጥ ያለበት ኦኬ። ከዛ ባለፈ ነው ቤተሰባችሁን የምትረዱት። ዛሬ የምትረጂውን ቤተሰብ አንቺ ነገ ከወደቅሽ ማለት ነው የረዳሽም ሁሉ ይረሳል። አያምንሽም። አውቃ ነው አብዳ ነው ይሉሻል። ሳታብጂ ጸበል ይወስዱሻል። ሳታብጂ ቁርአን ቤት ይወስዱሻል። ሳታብጂ ከልጅ እኮ አበደች ትባ ያለሽ ገንዘብ ከሌለሽ እብድ ነሽ አንቺ። አረብ ሀገር ቆይተሽ ስፔሻሊ ወደ ሀገር ስትገቡ ማለት ነው ይህንን ማወቅ አለባችሁ። እናትም እናት አጥልም ጥላ አጥልሽ ታስታምምሻለች፣ ታሳክምሻለች ግን ከሌለሽ ትሰለችሻለች። እናት ልጇን የምትወደው ሳይኖሮም ሲኖርም ትወዳለች። ግን የበለጠ ደግሞ እናትሽን ማኩራት ይበልጥ እንድትወድሽ የምታደርጋት አንቺ በራስሽ እግር ስትቆሚ፣ እናት አትርጃት፣ አንቺ ብቻ በራስሽ እግር ቁሚ፣ ገባሽ? ያኔ ትኮራብሻለች፣ ትወድሻለች። እውነቴን ነው። መላው ቤተሰባችሁ፣ አባታችሁ፣ እናታችሁ የሚኮራባችሁ በራሳችሁ እግር ቆማችሁ ስታሳዩ ነው። የእነሱ ጥገኛ እድሜ ልክ አረብ ሀገር ሄደሽ ለፋሽ፣ ደከምሽ ባዶ ሆነሽ እጅሽን አጣጥፈሽ አባትናትሽ ቤት ስትቀመጪ አይወዶሽም እነሱ ራሱ ማለት ነው። ትምህርትም ተምረሽ ትምህርትሽን በትምህርትሽ ወድቀሽ ቤት እጅሽን አጣጥፈሽ ቁጭ ስትይ አይወዱሽም፣ አያከብሩሽም። ቤት ውስጥ አንድ ስህተት ቢፈጠር መናገራችም አንጂ ማነሽ? ነው የራስሽን ስደት የራስሽን እንትን የራስሽን ህይወት አስተካኪ ነው የምትባዩ፣ የተስተካከለ ህይወት ከሌለሽ ማለት ነው። ስለዚህ እህቶቼ ወላ ንቁ ንቁ ንቁ እያልኳቸው ነው በየጊዜው። አሁን ይሄ እናንተ ቪዲዮን ደገም ሽ ውትልም ያላቸው ይሄ ሌላ ታሪክ ነው። ወላ ሁነቴ ነው ሌላ ታሪክ ነው። ይሄ ባለፈው ከትላንቱና ወደ ደግሞ የሰራው ሌላ ታሪክ ነው። በየቀኑ አዳዲስ ነገሮችን አያለሁ በየቀኑ እና ለቻናሌ አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ ማድረግ አትርሱ። በጣም ወዳችኋለሁ፣ አከብራችኋለሁ። በቀጣይ ደግሞ በአሪፍ ቪዲዮ እንገናኛለን። አሪፍ አሪፍ ያስተምራል ያልኳቸውን ነገሮች ለእናንተ ይዤ እመጣለሁ። ማምጣቴን አላቆምም። ቪዲዮ ደጋገምሽው ምናምን ምክር አበዛሽ ብትሉኝ ይሆን አልሰማችሁም። ምክንያቱም እኔ ካልተናገርኳችሁ ማን እንዲናገራችሁ ነው የምትፈልጉት?